ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎችን ይዘን ወደ እናንተ ቀርበናል። ተከታተሉን። በኢትዮጵያ ሙሉ ወንጌል አማኞች ሴሚናሪ የአዳማ ብሄሪያ መጽሐፍ ቅዱስ ኮሌጅ ግንቦት 2ት 2017 ዓ ም ለአስረኛ ዙር በዲግሪና በዲፕሎማ ላለፉት አራትና ሁለት ዓመታት ሲያሰለጠናቸው የነበሩትን 85 ተማሪዎችን አስመርቀዋል። የሴሚናሪ ፕሬዚዳንት መምህር ህሩይ አድማሱና የክልሉ ፕሬዚዳንት መጋቢ ፍቃዱ ኦርጋኔ በተገኙበት የምረቃ ፕሮግራሙ በደመቀ ሁኔታ ተካሂደዋል። የልጆች ስርዓተ ትምህርት የአሰልጣኞች ስልጠና ለስምንት የክልል ተወካዮች ተሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የልጆችና ወጣቶች ቤተሰብ አገልግሎት ክፍል የልጆች ስርዓተ ትምህርት ከስምንት ክልሎች ለተወጣጡ ሰልጣኞች በሻሸመኔ ከተማ ስልጠና ተሰጥተዋል። በስልጠናው ከጋሞ ጎፋ ና ደቡብ ኦሞ ክልል፣ ከወላይታና አካባቢው ክልል፣ ከማዕከላዊ ደቡብ ክልል፣ ከሀዋሳ ና ዲላ ክልል፣ ከአለታ በንሳ ና አካባቢው ክልል፣ ከደቡብ ኦሮሚያ ኦሮሚያ ክልል ከምዕራብ አርሲና አካባቢው ክልል እና ከደቡብ ምስራቅ ክልል የተወጣጡ ከ100 በላይ ሰልጣኞች የተሳተፉ ሲሆን የሁሉም ክልሎች ፕሬዝዳንቶች ተገኝተዋል። በስልጠናው ማብቂያ የስርዓተ ትምህርት መጽሐፍት ስርጭት መካሄዱን ከአገልግሎት ክፍሉ ያገኘነው መረጃ ያመላክታል። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የምስራቅ ሸዋና አካባቢው ክልል በ2017 ዓ ም ለመከወን ካቀዳቸው ተግባራት መካከል የግንቦት ወር ሀገር አቀፍ የወንጌል ንቅናቄን በማስመልከት ስልጠና ተካሄደ። የመጀመሪያው ዙር ስልጠና ግንቦት 9 2017 ዓ ም በአዳማ ከተማ ከ89 አጥቢያዎች የተወጣጡ ከ400 የሚበልጡ መሪዎችና አገልጋዮች ተገኝተው ስልጠናውን ወስደዋል። በዕለቱ የክልሉ ፕሬዝዳንት መጋቢ ፍቃዱ ኦርጋኔ የእንኳን ደና ያመጣችሁ መልእክት ያስተላለፉ ሲሆን የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው ስንሻው ስልጠናውን ሰጥተዋል። በመቀጠል ሐዋርያው ገርቦሌ የጊዜውን የእግዚአብሔር ቃል በማስተላለፍ ለሕዝቡና ለሀገር ጸሎት አድርገዋል። አዘጋጆቹም ጌታ መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። ክልሉ በግንቦት ወር የወንጌል ንቅናቄ በማድረግ በየአካባቢው በገጠር በከተማ ከፍተኛ የወንጌል ስርጭት ማድረግና ጎን ለጎን የተለያዩ ተግባራትን አከናውነዋል ስራ ስራዎቹ መካከል ምእመን ለወንጌል ስራ ማነሳሳት፣ ለቤተ ክርስቲያን መሪዎችና አገልጋዮች የታድሶ ስልጠና መስጠት፣ የንስሐና ስለ ታድሶ መጸለይ መሆኑን ተገልጿል። ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ተመልካቾቻችን የሰዓቱን የያዝናቸው መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ሶሻል ሚዲያዎቻችንን ፎሎ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን በጌታ ፍቅር እንጠይቃለን።